ሰላም የኑር ላይፍ ቻናል ቤተሰብ፣ እንዴት ናችሁ? ሰላም ናችሁ? ባላችሁበት በሰላም ብዙት ይሁን። ዛሬም ላይ ለየት ባለ ቪዲዮ መጥቻለሁ። በዛሬ ቪዲዮ ላይ የምናየው ስለ ምስር ወጥ አሰራር ነው፣ ስለ አልጫው አሰራር ነው። በጣም ቀላል የሆነ ግብአት ቤታችን ውስጥ በምናገኘው አሪፍ የሆነ ምግብ እንሰራለን። ለአልጫ አሰራር የሚያስፈልገን አንደኛ ላይ ካሮት፣ ሁለት አይነት ቃሪያ፣ ድንች፣ ህርድ፣ እንደዛም ዘይት፣ ጨው፣ እነዚህን ግብአቶች ተጠቅመን አሪፍ አድርገን እንሰራለን። በደንብ አድርጌ እዚህ ጋር ካሮቴን ከትፌ፣ በዚህ መልኩ አጥቤ መጥበሻ ላይ አሪፍ አድርጌ አስቀምጨዋለሁ እና ለአንድ አስር ደቂቃ ካሮቱን ለብቻው ነው ስላለው እስከሚበስልኝ ድረስ ደግሞ እዚህ ጋር ድንች ንበረን ባድርጌ ለጠዋለውኝ አዘጋጃለሁ የሚያስፈልገኝ ግብአት ሁሉንም በቅድመ ተከተል በዚህ መልክ አዘጋጀዋለሁ ማለት ነው። ካሮታችን ለ አስር ደቂቃ ያክል በስሎ ከዛም በኋላ ያው ድንች ከላይ ጨምረዋለውኝ አሪፍ አድርጌ የሚያስፈልገኝ ግብአት ከላይ በቅድመ ተከተል ጨምረዋለሁ እና መጨረሻ ላይ የምጠቀመውን ቃሪያ ለብቻ አስቀርቻለሁ እና ህርዴን ጨምራለሁኝ። እዚህ ጋር እንደምታዩት ያው ጫው ጨምራለሁኝ። ከዛም በኋላ ያው እየቀረ ዘይት ነበር እሱን ጨምሬዋለሁ። ከዛ በደንብ አድርጌ በዚህ መልክ እያበሰልኩት ነው ማለት ነው። ቤስት ፋሚሊ እንዳይረሰ ሰብስክራይብ፣ ላይክ፣ ሼር እያረጋችሁ አበረታቱን። እና ያው አልጫ ይህን ይመስላል ኳ ብዙም አላበዛሁበትም። በዚህ መልክ በጣም ነው ያው ደስ ስለሚለኝ ነው። ለምስር ወጣችን ደግሞ የሚያስፈልገን ምስር እዚህ ጋር በደንብ አድርገን እናጥበዋለን። እኔ ምስር ሳጥብ አድጌ አይደለም፣ በብርጭቆ ውስጥ ጨምሬ በደንብ አድርጌ ከድኘው በሞቀው ውሃ በረንባርጌ አረፋ እስከሚወጣ ድረስ መተዋለሁ። ከዚህም በኋላ አንድ አስር ደቂቃ ያክል አቆየውና በረንባርጌ ድጋሜ እሱ እንደፈወውና ዘፈዘፈው አንድ አስር ደቂቃ ሙሉ ለሙሉ ለአንድ ሀያ ደቂቃ ቢዘፈዘፍ የተመረጠ ነው። እና ቤስት ፋሚሊ ያው አልጫ ይህን ይመስላል። የምር አንደኛ ነው፣ ሞክሩ፣ ትወዱታላችሁ። መጨረሻ ላይ ያስቀረቱትን ቃሪያም ጨምርበታለሁ። እናው የሚያስፈልገኝ ሙሉ ለሙሉ ለምስር ወጥ የሚያስፈልገኝ ግብአት ማዘጋጀት ነው። እዚህ ጋር በረንባርጌ ሽንኩርቴን ፈጨዋለሁ። እና ያው ሽንኩርቴን ሁለት ጊዜ ነው የፈጨውት መፍጫ የትንሽ ናት። ቤስት ፋሚሊ እንዳይረሳ ሰብስክራይብ ላይክ ሼር እያደረጋቸው አ ማምጣታቱን እንደዛም ፕሮዳክት እቃዎቻችን ለማዘለ ለምትፈልጉ እዚህ በማስቀመጥ ስልክ ቁጥር እየደወላችሁ ኦርደር ማድረግ ትችላላችሁ ሽንኩርታችን አሪፍ አድርገን በዚህ መልኩ ከትፈነዋል ከዛም በኋላ የሚያስፈልገንን ግብዓት ከላይ እንጨምራለን አንደኛ ላይ የተጠቀምኩት የቲማቲም ስልስ ነው ከዛም በኋላ ዘይት እየተጨመርኩኝ የሚያስፈልገኝን እዚህ ጋር ግብዓት ጅንጅብል ፓውደር እና ነጭ ሽንኩርት ፓውደር ጨምራለሁ ማለት ነው ይሄን የጨመርኩበት ምክንያት ምንድነው እኔ ብዙ ጊዜ የሽንኩርት ሽታ ከልብስ ላይ አይጠፋም ያ ነገር ብዙ ጊዜ ደስ አይለኝም ያን ነገር ያው ለመቀነስ ያክል እንደዚህ እንዳያችሁት አብሬ አበስለዋለሁ። ካበሰልኩት በኋላ ጠረኑ የተወሰነ ይቀንሳል እንጂ ብዙ ጊዜ ሽንኩርትና ዘይት ብቻ አንል የምናበስል ከሆነ ከልብሳችን ላይ ከቤት ውስጥ ቶሎ ብሎ ሽታው አይወጣም ማለት ነው። ከዛም በኋላ በበሰለው ሽንኩርት ላይ በርበሬያችንን ጨምረን በደንብ አድርገን እናቁላላለን። ዘይት እየጨመር ከዛም በኋላ ይኸው እንደምታየው አሪፉ ነው። እዚጋ እየተቁላላ ነው። አንደኛ ስ ፋሚሊ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እነዚም ፕሮዳክት እቃዎቻችንንም ለማዘዝ እዚጋ በማስቀመጥላችሁ ስልክ ቁጥር እየደወላችሁ ኦርደር ማድረግ እችላላችሁ። እንደዛውም የተለያየ ፕሮ ኮንዳክት እምትፈልጉት ካለ ፖስት ኮንታክት አድርጎን ችግር የለውም እናስመጣላቸዋለን። እና ይህን የመሰለ ያው ምስር ወጥ እየሰራ ነው። በጣም ቀላለው። ብዙም ድካም የለውም። አቁን ለምናገር እና ጊዜም ብዙም አይፈጅም ያው የተወሰነ እዚ ጋ እናቁላለዋለን። ብዙ ጊዜም ያው ስለምሰራ ምንም አልከበደኝም። እንደ ማንኛውም ሰውን የሰራሁት አስቦት እዚ ጋ ካሜራማን ሆኜ እዚ ጋ ሽንኩርት እየከተፍኩኝ እዚ ጋ ይህን የመሰለ ምስር ወጥ ሰርቻላቸዋለሁ። ቤተሰብ አረ እንዳይረሳ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱኝ እና እዚ ጋ ምስሬን ከላይ ጨምረዋለሁኝ። ከዛም በኋላ በደንብ አድርጌ አዋህደዋለሁ ማለት ነው። ግን በነገራችን ላይ ስሰሩት ፓወሩን ቀንሱት፣ እሳቱ ባይበዛ የተመረጠ ነው እና ብዙ ጊዜ ምስር ወጥ ወዳለሁ እና በህይወቴ የበላሁት ምስር ወጥ አለ የእናቴን ምስር ወጥና የሆነ ቤት የበላሁትን ምስር ወጥ የምር አረሳውን። በጣም አንደኛ ነው። ቀጥሎ ሶስተኛ ራሴ ነው የማደንቀው እና እናንተም ኑና ብሉና አድንቁ፣ የማን ነው የሚሻለው የሚለው ማለት ነው። እና እንደምታዩት ትንሹ ዋጣ ባድርጌበት በረም ባድርጌ ዋዋ እጀዋለው ከዛም በኋላ የምር ው እንደምታዩት አንደኛ ነው። በቃ የድሮ ወጥ ያስንቃል። የምር ነው የምላችሁ እና በቃ ቤስት ፋሚሊ እንዳይረሳ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። የስራ ሰው ነኝ እና በ2025 በቃ ምንም አይደለ በድፍረት በሙሉ ኮንፊደንስ ሳይንስ ነው የገባሁበት እና ላይፍ ነው እዚህ ጋር ኑር ላይፍ ያልኩበት ምክንያት አለ። ያው ምክንያቴን ደግሞ እያሳየዋችሁ ነው። ለእናንተ ብዬ ለየት ያለ ነገር ያደረግኩት የለም። ለራሴ የምሰራውንና ለራሴ የኖርኩ ያለሁትን ላይፍ ነው ለእናንተ እዚህ ጋር እያሳያዋችሁ ያለሁት እና እንደምታዩት ያው ፕሮዳክት እቃዎችን በረንባርገ እያስታወኩ ነው ግን ደግሞ እንደ መጀመሪያ ጊዜ ኑሮን በረንባርገ እየሰራውበት አይደለም። ከጊዜ በኋላ ከዚህ የተሻለ ለመስራት ሞክራለሁ እና ያው ምስር ወጥ አሪፉ ነው። በቃ በስሏል። አሁን ላውጣው ምናምን አካባቢ ደርሻለሁ። እና በቃ የተሰራው ምስር ወጥ ጠዋት ነው፣ ወደ ስራ ከመሄዴ በፊት ማለት ነው። እና ይሁን እንደምታዩት አሪፍ ምስር ወጥ ሆኗል። ከዚህ በኋላ ያው የሚቀረኝ ነገር ምንድነው? ስራ ከመሄዴ በፊት ሻወር መውሰድ ነው። ሻወሬን ወስድኩኝ፣ ከዛም በኋላ መበላው ምግቤ ነው። ይህን በመስለ መልክ አዘጋጀሁኝ። አልጫ በምስር ወጥ በጣም ጣፋጭ የሆነ ምግብ ነው። ሞክሩት። በጣም ቀላሉ አሰራሩ። ብዙ የሚከብድ ነገር የለውም። እና ደግሞ ያው ብዙ ጊዜ ያው ወደ ስራ ይዞ ለሚሄድ ምናምን ይከብዳል። ያው ግን በተቻላችሁ አቅም እንድ ሸዋር ማርጋችሁ ቆራርጣችሁ፣ ምናምን በሳን ይዛችሁ ብትሄዱ እና በተቆለቱም ስራ ቦታ በጣም አንደኛ ነው። እኔ ግን በሙሉ ኮንፊደንስ ነው በቃ ዋናውን አልጫውን እና ያው ምስር ወጡን እጄ በተጠቀለለ እንጀራ አሪፍ አድርጌ ያስተናገርኩት ማለት ነው። ከማን ጋ? ከራሴ ሞራል ጋር ማለት ነው። ቤስት ፋሚሊ አብረን ስለነበረን ቆይታ ከልብ አመሰግናለሁ። ይህ ሳምንት የሰላም የፍቅር የደስታ የሆነላቸው በሚቀጥለው ፕሮግራም እስከምንገናኝ ቻው ቻው።